የፌዴራል ዋና ኦዲተር መስሪያ ቤት በፌዴራል ተቋማት 32.9 ቢሊዮን ብር ውዝፍ ተሰብሳቢ ሂሳብ ተገኝቷል አለ። መስሪያ ቤቱ ይህንን የገለጸው የፌዴራል መንግስት ተቋማት የ2016 በጀት ዓመት ኦዲት ሪፖርትን ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። በውዝፍ ተሰብሳቢ ሂሳብ ግኝቱ መሰረት ከፍተኛውን ድርሻ ከሚወስዱ ተቋማት መካከል የጤናና የመስኖና ቆላማ አካባቢ ሚኒስቴሮች ይጠቀሳሉ። የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን አገልግሎት አሰጣጥ ለማዘመን እየተሰራ ነው አሉ የጦር ኃይሎች ጠቅላይ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ። ጠቅላይ ኢታ ማጆር ሹሙ በሆስፒታሉ የሕክምና አሰጣጥ ሂደት ምልከታ ያደረጉ ሲሆን 26 የመኝታ ክፍሎች ያሉትን የሆስፒታሉን የእንግዳ ማረፊያ መርቀው ከፍተዋል። አንዲት እናት በአንድ ጊዜ አራት ልጆችን በሰላም ተገላገለች። የ38 ዓመቷ እናት በህክምና ባለሙያዎች እገዛ አራት ሴት ልጆችን መገላገሏን በደብረ ብርሃን ዩኒቨርሲቲ ስር የሚገኘው ሐኪም ግዛው ሆስፒታል አስታውቋል። ሁሉም ህጻናት በመልካም ጤንነት ላይ እንደሚገኙና ህጻናቱ ከ13 እስከ 16 ኪሎግራም ክብደት እንዳላቸው ተነግሯል። በወላይታ ሶዶ ከተማ በዛሬው ዕለት በደረሰ የትራፊክ አደጋ የሦስት ሰዎች ሕይወት አለፈ። ከሟቾቹ በተጨማሪ በሦስት ሰዎች ላይ ከባድ ጉዳት መድረሱንና ከነዚህ መካከል አንደኛው ተጎጂ በአስጊ ሁኔታ ላይ መሆኑን የከተማዋ ፖሊስ ገልጿል።